ሰላም ሰላም እንደምን አላችሁ፣ ውድ የኢትዮ ቲዩቶር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ ባላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩቶር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንድደርሱ ማድረግ ትችላላችሁ ማለት ነው ከዚህ በተጨማሪ ደግሞ ከእኛ ጋር ማጥናት የምትፈልጉት አማርኛ፣ እንግሊዝኛ፣ ኦሮምኛ የፈለጋችሁትን ቋንቋ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ ተምራችሁ አውቃችሁ የምትወጡበት ማለትም ማንበብና መጻፍ ችላችሁ የምትወጡበት ቻናል ስለሆነ መማር የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ፣ በኢሞ በዋትሳፕ በቴሌግራም እየደወላችሁ ከኛ ጋር እየተማሩ ከሚገኙ ብዙ ተማሪዎች አሉ። ከነሱ ጋም ተቀላቅላችሁ እንዲሁም ለየብቻችሁን መማር ትችላላችሁ ማለት ነው። ዛሬ ደግሞ በጣም አሪፍና አስተማሪ የሆነ የቪዲዮ እንደተለመደው ይዘላችሁ መጥቻ ያለው ማለት ነው። ውድ ቤተሰቦቻችን ላይክና ሼር እያደረጋችሁ እንድትጀምሩ አበረታታችኋለሁ። አሁን ቀጥታ ወደ ቪዲዮ እንገባለን። ስለዚህ የዛሬው ቪዲዮ የሚሆነው በአማርኛና እንደገና ደግሞ የእንግሊዝኛ ፊደላቶቹን ተጠቅመን በአማርኛ እኛ ከሰው ጋር ሐሳብ ስንለዋወጥ እንዲሁም ደግሞ የፈለግነው ነገር መጠየቅ ስንፈልግ የምንሞክራቸው አይነት ሐሳቦችን እየጻፍን በሁለቱም በአማርኛም እንደገና ደግሞ የእንግሊዝኛ ፊደሉን ተጠቅመን በአማርኛ እየጻፍን እንሞክራለን ማለት ነው። እናንተ ደግሞ የምትፈልጉትን እየሞከራችሁ እየጻፋችሁ በደብተራችሁም ላይ እየሞከራችሁ ትከታተሉኛላችሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ኦኬ የመጀመሪያ ይቷን ሐሳብ እየጻፈን አብረን እናያለን ማለት ነው ውድ ቤተሰቦቻችን በጣም አሪፍ ኦኬ የመጀመሪያ ይቷ ሰላም ወንድሜ እንዴት ነህ እቃ ለማዘዝ ፈልጌ ነበር አያችሁ ሐሳቡን አይታችኋል ለምሳሌ እናንተ አሁን ብዙ ነገር ያው በኦንላይን ነው የሚሆነው አይደለ? ኦንላይን ላይ በዩቱብ በቲክቶክ በተለያየ በሶሻል ሚዲያ ላይ የሆነ እቃ አይታችሁ በውስጥ መስመር ገብታችሁ ወይ በኢንቦክስ ገብታችሁ ይህን እቃ ለማዘዝ ፈልጌ ነበር እና እንዴት ነህ፣ እቃ ለማዘዝ ፈልጌ ነበር ብላችሁ ለመጻፍ ስትፈልጉ ምን ማድረግ ትችላላችሁ ማለት ነው ቤተሰቦቻችን። ሰላም ወንድሜ እንዴት ነህ? ሰላም ወንድሜ እንዴት ነህ? ከዛ ሰላምታውን ከጠየቃችሁ በኋላ እቃ ለማዘዝ ፈልጌ ነበር። በጣም አሪፍ። ሰላም ወንድሜ እንዴት ነ? የሆነ እቃ ወይም እቃ ለማዘዝ ፈልጌ ነበር። ከዛ ያ ሰው ለእናንተ ይመልስላቸዋል አይደለ? ምን አይነት እቃ ነው የፈለግከው ወይም ምንድን ነው የፈለግከው እቃ መምረት ትችላለ፣ ከመረጥከው በኋላ እኛ ደሊቨሪ እናደርጋለን ምናምን ልላቸው ይችላል። ግን ዋናው ነገር ምንድነው፣ እናንተ ሀሳቡን በዚህ መልክ መጠየቅ ስትፈልጉ በዚህ መልክ ትጽፋላችሁ ማለት ነው። ቤተሰቦቻችን ያው ብዙ ተማሪዎች እኛ ጋር ያሉት አሁን የእኛ ቤተሰቦች ከኔ ጋር እየተማሩ ከስር ጀምሮ እየተማሩ ስለመጡ አቃቸዋለሁ። አብዛኞቹ አሁን ለመጻፍ ሀሳቦችን ለመጻፍ እየሞከሩ ነው ያሉት። አብዛኞቹ ግን እንደውም ያነባሉ። በትክክል የተጻፈውን ነገር ማንበብ ይችላሉ፣ ግን መጻፍ ላይ ይከብድባቸዋልና። እነዚህ ነገሮችን ለመፍታት ነው እንደዚህ አይነት ቪዲዮ የምሰራላችሁ ማለት ነው። በምትፈልጉበት በእንግሊዝኛ ፊደልም ሊሆን ይችላል፣ በአማርኛም ሀሳቦችን ለመጻፍ ስትፈልጉ እንደዚህ እየጻፋችሁ መሞከር ይጠበቅባችኋል ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ደግሞ ይሄኛውን የእንግሊዝኛ ፊደል ተጠቅመን እየጻፈ እናያለን ማለት ነው። ሰላም ወንድሜ፣ እንዴት ነህ? ዕቃ ለማዘዝ ፈልጌ ነበር። አሁን እዚህ ጋር እንደምትመለከቱት ሰላም የምትሏን እዚች ጋር ያለችው ሰላም አያችሁ ወንድሜ ያልነውን ደግሞ እዚች ጋር ወንድሜ እንዴት እንዴት ነህ ስንል ደግሞ ነህ እቃ ስንል ደግሞ እቃ ለማዘዝ ለማዘዝ ፈልጌ ፈልጌ ነበር ነበር በጣም አሪፍ አሁን ልክ አሁን በእንግሊዝኛ ቋንቋ እንደምን ተረጉማቸው ተርጉመናቸው ሳይሆን ኖርማል የራሱን ነው የምንጽፋው። ለምሳሌ ሰላም የምለው እኛም ሰላም ብለን በአማርኛ የምንጽፋው፣ ግን ዋናው ነገሩ ምንድን ነው የምንጠቀመው የእንግሊዝኛ ፊደል ነው ማለት ነው። አሁን እንደሚታቁት ብዙ ሰው በሶሻል ሚዲያ ሊሆን ይችላል በኮሜንት ሊሆን ይችላል እንደዚህ መልእክቶቹን ለማስተላለፍ ከሰው ጋር ሲያወራ በሜሴጅ ለማውራት ሊሆን ይችላል የሚጠቀመው የእንግሊዝኛ ፊደላቶቹን ተጠቅመው ለመጻፍ ነው ማለት ለመጻፍ ታይፕ ለማድረግ በጣም ቀላል ነው ኮምፒውተር የምትጠቀሙ ሰዎች ደግሞ በኮምፒውተር መጻፍ በጣም ቀላል ነው ስንጽፈ ራሱ ለመፍጠን በጣም ቀላል የሆነው እንግሊዝኛ ስለሆነ የእንግሊዝኛውን ፊደል እየተጠቀመ ነው ሰው የሚጽፈው ማለት ነው ስለዚህ እሱን መልመድ ይጠበቅባቸዋል ማለት ነው እንደዚህ ከአማርኛ ወደ እንግሊዝኛ እየቀየርን እየጻፍን በቀላሉ ልንለምዳቸው እንችላለን ማለት ነው። ቤተሰቦቻችን በጣም አሪፍ። ሰላም ወንድም፣ እንዴት ነህ? እቃ ለማዘዝ ፈልጌ ነበር የምለውን ሀሳብ በዚህ መልክ ጽፈናል ማለት ነው። ቤተሰቦቻችን በጣም አሪፍ። ምንድን ነው ያልነው? ሰላም ወንድሜ፣ እንዴት ነህ? እቃ ለማዘዝ ፈልጌ ነበር፣ በአማርኛ እንደዚህ። ከዛ ደግሞ በእንግሊዝኛ ደግሞ ሰላም ወንድም፣ እቃ ለማዘዝ ፈልጌ ነበር አያሱ ሰላም ወንድም እንዴት ቃለማዘዝ ፈልጌ ነበር፣ የሚለውን በዚህ መልክ እጽፈናል ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። እችኛዋን አሁን በትክክል ከጻፋችሁ፣ ሌላ ቦታም ከነኚህ ቃላቶች ውስጥ የምትጠቀሟቸው ቃላቶች ይኖራሉ ማለት ነው። ለምሳሌ ይህን ሀሳብ ብቻ አይደለም እናንተ ለሌላ ሰው ስጽፉ ምጽፉት። ግን ዋናው ፖይንታችን ምንድን ነው፣ እያንዳንዷን ቃላት እንዴት ወደ እንግሊዝኛ እየቀየርን ወደ እንግሊዝኛ ፊደል እየቀየርን መጻፍ እንችላለን የሚለውን ለማየት ያክል ነው ማለት ነው ቤተሰቦች። ኦኬ የሰከንድ ዋን አሁን ሁለተኛ ነው የምናየው። እንዴት ናችሁ? ስልካችሁን ከዩቱብ ነበር ያገኘሁት። በጣም አሪፍ ይሄኛው። አሁን ደግሞ ከኛ ስራም ጋር የተገነኘ ነው ማለት ነው። ለምሳሌ እኛ አሁን ስናስተምር እዚህ ጋር ከታችሁ በኩል ስልክ ቁጥር አስቀምጠንላችኋል። ስለዚህ ስልክ ቁጥር ይዞ ብዙ ተማሪዎች ወደ እኛ ሜሴጅ ይልካሉ። አንዳንዶቹ ይደውላሉ። አንዳንዶቹ ደግሞ መጀመሪያ አካባቢ ቼክ ለማድረግ ያክል ከዩቱብ ነበረ ስልካችሁን ያገኙት ምናምን እያሉ ሜሴጅ ይጽፉልናል። ስለዚህ እሱም ሜሴጅ ሲጽፉ ለምሳሌ በዚህ መልክ መጻፍ ትችላላችሁ ማለት ነው ለምሳሌ ለእኛ ብቻ አይደለም፣ ለሌላ ሰውም ከዩቱብ የሆነ ስልክ አግኝታችሁ የሆነ እቃ ለማዘዝ ሊሆን ይችላል፣ የሆነ ነገር ለመጠየቅ ሊሆን ይችላል፣ የሆነ ትምህርት ለመማር ሊሆን ይችላል። ልትጠይቁ ትችላላችሁ። ሶስት ጠይቁ። ለምሳሌ እንዴት መጠየቅ ትችላላችሁ የምለውን አሳያችኋለሁ ማለት ነው። ኦኬ፣ እንዴት አያችሁ፣ እንዴት የምትውላ ከዚች ጋር ተመሳሳይ ናት፣ እንዴት ናችሁ። ስልካችሁን ስልካችሁን አያችሁ፣ ስልካችሁን ስንል ስልካችሁን ያችሁ ችሁን እንደዚህ ነው የምንጽፈው ማለት ነው። አሁን አንዳንድ ተማሪዎች ምንድነው የሚያደርጉት ስልካችሁን ለማለት ሲፈልጉ እንዴት ነው የምጽፉት? ለምሳሌ ላሳያችሁ። ስል ካችሁን እንደዚህ ነው አብዛኞቹ የምጽፉት። አሁን እንደዚህ ነው፣ እንደዚህ ጻፉ ብዬ ብሰጣችሁ አብዛኛው ተማሪ የሚሞክረው እንደዚህ ነው። ኖ እንደዚህ። ስልካችሁን ለማለት ለምሳሌ እናንተ አሁን ፎርማል ያልሆነ ነገር ለሰው ሜሴጅ ሲጽፉ በዚህ መልክ ሊጽፉ ትችላላችሁ። ያ ሰው ሊረዳችሁ ይችላል። ግን ዋናው ትክክለኛው ይሄኛው ነው ማለት ነው። እዚች ጋር የተጻፈችው ናት ማለት ነው። ስለዚህ ይሄኛው ትክክል አይደለም ማለት ነው። ሶ ስልካችሁን የምለውን በዚህ መልክ እንጽፋለን ማለት ነው። ከዛ ደግሞ ከዩቱብ ነበር ያገኘሁት በጣም አሪፍ ዩቲዩብ። ዩቲዩብ የምለው ደግሞ በዚህ መልክ ነው የምጽፉት ማለት ነው። ዩቲዩብ የምለው ያው የእንግሊዝኛ ቃላቱን እኛ ወደ አማርኛ እየቀየርን ስለምንጠቀም ሲጽፉ ብዙ ተማሪዎች ይቸገራሉ ለዛ ነው። ስለዚህ ከዩቲዩብ የምለውን በዚህ መልክ መጻፍ ትችላላችሁ። አጠቃላይ ሀሳቡ ምንድን ነው የምለው እንዲት ናችሁ ስልካችሁን ከዩቲዩብ ነበረ ያገኘሁት ይላል። ሶ ይህን ጥያቄ ነው ለመጠየቅ የፈለጋችሁ ብለን እናስብና፣ ይህኛውን ሀሳብ ደግሞ የእንግሊዝኛ ፊደል ተጠቅመን መጽሐፍ ስንፈልግ እንዴት ነው ምንጽፈው የሚለውን እናያለን ማለት ነው። ውድ ቤተሰቦቻችን፣ በጣም አሪፍ ኦኬ። አሁን ወደ እንግሊዝኛ ፊደል ኦኬ። እንዴት ናችሁ? ስልካችሁን ከዩቱብ ነበር ያገኘሁት። ኦ በጣም አሪፍ አያችሁ፣ አሁን ልክ እንዴት የምትለዋን እዚጋ ለምሳሌ ቅድምም እያልኳችሁ ነበር። ለምሳሌ እዚጋ የምትጠቀሙትን ቃላት በትክክል መጻፍ ከጀመራችሁ ሌላ ቦታ እናንተ ሌላ ሀሳብ ለመጻፍ ስትፈልጉ ትጠቀማላችሁ ማለት ነው። ለምሳሌ እንዴት ነህ ብላችሁ እዚጋ የተጠቀማችሁትን በትክክል ከተጠቀማችሁ ሰላምታ የሆነ ሰው ስትጠይቁ በትክክል ትጽፋላችሁ ማለት ነው። ስለዚህ እዚጋ አሁን እኛ የምናመጣላችሁ አንድ አራት ወይም ሶስት አምስት ሀሳቦችን ነው የምናመጣላቸው። ከዚህ በላይ ግን እናንተ በራሳችሁ ጊዜ ነው መሞከር ያለባችሁ ሰዎ እንዴት የምትሏን እዚህ ጋ አሁን ሁለት ጊዜ ነው የተጠቀምነው ማለት ነው። በመጀመሪያውን ተጠቅመናታል። እንደገና ደግሞ በሁለተኛውም ተጠቅመናታል ማለት ነው። ሶ እንዴት ስንል እንዴት በአማርኛ ያልናት እዚች ጋር እንዴት፣ እንዴት። በጣም አሪፍ ኦኬ። ከዛ ናችሁ፣ እዚች ጋም ናችሁ፣ ናችሁ። በጣም አሪፍ። አሁን እዚህ ጋር ፎርማል አይደለም ማለት በተለምዶ እኛ የምንጠቀመው ነው እንጂ የተቀመጠ ነገር የለውም። ስለዚህ ማንም ሰው ሀሳቡን ለመግለጽ ብቻ ነው እንጂ የሚያስፈልገው በትክክል የአማርኛው ወደ እንግሊዘኛ መቀየር አይጠበቅበትም። ኖርማሊ ኢንፎርማልኛ የምንጠቀማቸው በተለምዶ የምንጠቀማቸውን አይነት ሀሳቦቹን ተጠቅመን ሀሳባችንን ማስተላለፍ ነው ማለት ነው። የእንግሊዘኛውን ፊደል ስንጠቀም ግን የአማርኛውን ስጽፉ በትክክል ነው መጻፍ ያለባችሁ ማለት ነው። ኦኬ እንዴት ናችሁ? ከዛ ስልካችሁን አያችሁ። ስልካችሁን ከዩቱብ አያችሁ። ከዩቱብ ከዩቱብ የሚለውን በአማርኛም በእንግሊዝኛም እዩ። ምን ያክል ልዩነት እንዳለ። ከዛ ነበር ያገኘሁት። እዚህ ጋም ነበር ያገኘሁት። በጣም አሪፍ አያችሁ። እዚህ ጋ ለምሳሌ ብዙ ነገር ማየት ትችላላችሁ። ለምሳሌ ከዩቱብ ስትሉ ዩ ፊደል እዚህ ጋ እዚች ጋ ይችን ፊደል ብቻ ነው በአማርኛ የተጠቀምናት፣ አደለ በእንግሊዝኛ ግን ሶስት ፊደል ነው። ዩ ብዙ ጊዜ ለምሳሌ ሐዋሪ ዩ ምናምን ሲባል በእንግሊዝኛ የምንጠቀማት አይነት ቃላት ናት። ስለዚህ ዩ የምለው ሶስት ፊደል ነው እዚጋ የተጠቀምነው። ስለዚህ እንደዚህ አይነት ነገሮችን ስትቀይሩ በደንብ አድርጋችሁ እየቀየራችሁ መሞከር ይጠበቅባችኋል ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ስለዚህ እንዴት ናችሁ ስልካችሁን ከዩቱብ ነበር ያገኘሁት የሚል ሀሳብ ለማስተላለፍ ስትፈልጉ በዚህ መልክ መሞከር ትችላላችሁ ማለት ነው። ውድ ቤተሰቦቻችን በጣም አሪፍ ኦኬ። አሁን ደግሞ ወደ ሶስተኛ እንሄዳለን ማለት ነው። ምንድን ነው ስልኬሽን ስሞክር እምቢ አለኝ ውዴ። በጣም አሪፍ አያችሁ። እዚህ ጋር አሁን ያው ለሴት ነው የተጻፈው ማለት ነው ይሄኛው። ስልክሽን ስንል ለወንድ እንደዛ እንጠቀምም። ያው ስልክሽን ብለን ስለጻፍን ማለት ነው ለሴት እንደሆነ ያስታውቃል ማለት ነው። ሶ ይሄኛውን በዚህ መልክ ጽፈናል ማለት ነው። ለምንድን ነው ስልክሽን ስሞክር እምቢ አለኝ ውዴ ብላችሁ ጽፋችኋል ብለን እናስብና ይሄኛው ደግሞ አሁን ወደ እንግሊዘኛ ፊደል ቀይረን እንጽፋለን ማለት ነው። የራሱን ሀሳብ በአማርኛ የምንጽፈው ሀሳብ ነው፣ ግን ወደ እንግሊዘኛ ቀይረን ለመጻፍ እንሞክራለን ማለት ነው። ቤተሰቦች ኦኬ። ለምንድን ነው ስልክሽን ስሞክር እምቢ አለኝ ውዴ? በጣም አሪፍ ሶ በእንግሊዝኛ ማለትም የእንግሊዝኛ ፊደል ተጠቅመን ስንጽፍ ደግሞ ለምንድን ነው የምትሏ። እንደዚህ እንደዚች ናት በአማርኛ የተጻፈችው። እዚህ ጋር ግን ለምንድነው ለምንድነው ስልክሽን ስንል ደግሞ ስልክሽን ስሞክር ስሞክር እምብ እምብ አለኝ አለኝ ውዴ በጣም አሪፍ አያችሁ። ለምንድነው ስልክሽን ስሞክር እምቢ አለኝ። ውደ በጣም አሪፍ። አሁን ለምሳሌ እንግሊዘኛ ላይ ኖርማል እንግሊዘኛ ቋንቋ ላይ ስንጠቀም እንደዚህ ቀጥታ ከአማርኛ ያመጣናቸውን ቃላቶችን መጥራት አንችልም። እንግሊዘኛ የራሱ የሆነ ሕግ አለው። እዚህ ጋ ግን የምንጠቀመው አማርኛ ቋንቋ ስለሆነ ችግር የለውም። እንደ አማርኛ አመጣጡ አድርገን መቀየር እንችላለን። ግን በእንግሊዘኛ ስናንብ እንደዚህ ማንበብ አንችልን ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ በዚህ መልክ ነው የምጽፎት ማለት ነው እንደዚህ እየጻፋችሁ በሞከራችሁት ቁጥር ደግሞ እናንተም የመጻፍም የማንበብን ብቃታችሁን እያዳበራችሁ ስለምትሄዱ ነው ማለት ነው። እንደዚህ አይነት ቪዲዮ ማመጣላችሁ። ቤተሰቦቻችን በጣም አሪፍ። አሁን ደግሞ አራተኛ ይቷና የመጨረሻ ይቷን እናያታለን ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ኦኬ፣ ስለዚህ ሶስተኛው ለምንድን ነው ስልክሽን ሲሞክር እምቢ አለኝ ውዴ፣ የምለውን ሀሳብ ነው ያየ ነው። አራተኛው ደግሞ ስንት ሰዓት አካባቢ ነው ከስራ የምትመለሽው? በጣም አሪፍ ይሄኛውም ለሴት ነው የተጻፈው ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ለምሳሌ ከስራ ስንት ሰዓት አካባቢ ነው የምትወጪ ወይም ከስራ የምትመለሽው ስንት ሰዓት አካባቢ ነው ብላችሁ ስልክ ለመደወል በማይመች ሁኔታ ውስጥ ሥራ ውስጥ ሆናችሁ ምናምን በሚሴጅ እንደዚህ ለመጠየቅ ስትፈልጉ ስንት ሰዓት አካባቢ ነው ከስራ የምትመለሹ፣ ስንት ሰዓት አካባቢ ነው ከስራ የምትመለሹ የሚል ሀሳብ ነው። አራተኛ ላይ ያመጣ ነው። ይህን ሀሳብ ደግሞ በእንግሊዝኛ መጽሐፍ ከፈለግ እንዴት ነው የምንጽፈው ማለት ነው። ቤተሰቦቻችን ያው እንደምታውቀው ከዚህ በኋላ የትኛውም ነገር በስልክ በኢንተርኔት፣ በኦንላይን ነው ኤቭሪቲንግ የምንሰራው ቤተሰቦቻችን መጽሐፍና ማንበብ የግድ ነው ያስፈልጋል። በደንብ አድርጋችሁ እንግሊዝኛውንም አማርኛውንም መጽሐፍና ማንበብ በትክክል መሞከር ይጠበቅባቸዋል ማለት ነው። ለምን ከዚህ በኋላ የሆነ እቃ ራሱ ለመግዛት ስትፈልጉ፣ ለመሸጥ ስትፈልጉ፣ እናንተ ራሱ ፕሮዳክት ብኖራችሁ የሆነ የምትሸጡት ነገር ብኖራችሁ፣ ወደ ሚዲያ ነው ማውጣት ያለባችሁ። በዩቱብ፣ በቲክቶክ፣ በኢንስታግራም ነው አሁን ገበያው የሚካሄደው ማለት ነው። ሶ ለዚህ ነገር ደግሞ መጻጻፍም ማንበብም በደንብ መለማመድ ይጠበቅባቸዋል ማለት ነው ቤተሰቦቻችን ሶ በደንብ አድርጋችሁ ይህን ነገር መሞከር ይጠበቅባቸዋል ማለት ነው ቤተሰቦቻችን በጣም አሪፍ ሶ ይሄኛውን ሀሳብ ደግሞ በእንግሊዝኛ አሁን እናያለን ማለት ነው ስንት ሰዓት አካባቢ ነው ከስራ የምትመለሽው በጣም አሪፍ አያችሁ አሁን ስንት ሰዓት አካባቢ ነው ከስራ የምትመለሹ? አያችሁ፣ ስንት እዚች ጋር ስንት የምትውላ እዚች ጋ ያለችው ናት። ሰዓት ስንል ደግሞ ሰዓት፣ አካባቢ ስንል ደግሞ አካባቢ፣ ነው ነው ከስራ ከስራ የምትመለሹ የምትመለሹ። በጣም አሪፍ አያችሁ፣ አሁን ቤተሰቦቻችን እንደዚህ በአማርኛ ስንጽፍ ከእንግሊዘኛው በጣም የተለየ ነው ማለት ነው። ቤተሰቦቻችን ለምሳሌ እዚህ ጋር አሁን እዚህ ጋር ላሳያችሁና ለምሳሌ እችን ፊደል አሁን ነው ነው በምለው ነው እኔ የተጠቀምኳት ግን እችን በእንግሊዘኛ ቋንቋ ብናነባት ነው ማለት አንችልም። ኒው ብለን ነው የምናነበው። ኒው ኒው ወይም የሆነ ነገር አዲስ ነገር ወይም አዲስ ለማለት ስንፈልግ ኒው ነው የምንለው በእንግሊዘኛ ትርጉም ከሆነ ግን፣ አሁን በአማርኛ ስንጽፍ ነው ለምለው ነው የተጠቀምነው ማለት ነው። እችኛዋን ቃላት በጣም አሪፍ ሶ፣ እንደዚህ አሁን ብዙ ቃላቶች በእንግሊዝኛ ቋንቋ ካየናቸው ለየት ያለ አጠራሪ ያላቸው ናቸው። ሶ በጣም አሪፍና አስተማሪ ቪዲዮ ስለሆነ ሼር ማድረግ፣ ላይክ ማድረግ እንዳረሱ፣ ቤተሰቦቻችን። የእናንተ አንድ ሼር፣ የእናንተ አንድ ላይክ፣ የእናንተ አንድ ኮመንት እኛ ጋር ትልቅ ዋጋ አለው ማለት ነው። ውድ ቤተሰቦቻችን እስካሁን እያበረታታችሁ እየደገፋችሁ ስለሆነ ከልብ እናመሰግናለን። እናንተም ብቁ እስክትሆኑ ድረስ እኛም እንደዚህ አይነት ትምህርታዊ ቪዲዮችን ይዘንላችሁ እንመጣለን ማለት ነው ቤተሰቦቻችን። ከብዙ አቅጣጫ እናንተን ማስተማር ይችላሉ ብለን የምናስባቸውን ነገሮችን ይዘን እንመጣለን ማለት ነው ቤተሰቦች። ከዚህ በተጨማሪ መማር የምትፈልጉ ተማሪዎች በመጀመሪያ አካባቢ ያስቀመጥነው ስልክ ቁጥር አለ። እሱን ተጠቅማችሁ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መጀመር መማር ትችላላችሁ ማለት ነው። ውድ ቤተሰቦቻችን ጥያቄም ካላችሁ መጠየቅ ትችላላችሁ ማለት ነው። ካልሆነ በሌላ ቀን እንዲሁ በአስተማሪው ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።